በጠዋት ተነስተን ቸርች እንሄዳለን እንዳሉት አደረጉት። እንዴት ነሽ ሎሚ? አባይ ነሽ እንደው ያንቺ ራችሁን ዘግታችሁ አርፋችሁ ተቀመጡ ያለው ፈጣሪ እንጂ እኔ ፍቅሯን ብርብር ነኝ እንዴ? ያዝናለሁ። ጀነሶች፣ እውነቴን ነው የምነግራችሁ ያዝናለሁ። ይልቁንስ መቼም ቆጣህን አብረገ ምህረትን አብረገ ብላችሁና ቤታችሁን ዘግታችሁ አትጸሉ ሰብሰብ ብላችሁ ወደ ፈጣሪ አይከፈትልኝ ሰታት ጨንጨሪያ በአንተም ማዘኝ አለሁ። አሳዝናላችሁ። ቅዳሜ ጠዋት እሳትም ዝናብም ቢዘንብ እንዳትቀር ስላሉኝ መጣሁ። ኧረ ተወንጅ እንዴ ወና ባዶ የሆነ ነገር መና ቀረው እኮ ጭንቄ። ባዶዬ የሉም እንደ ፋሚሊዎች። አይ ኧረ ተወኝ እንደው ጠርቼ ጠርቼ ነው ከረታኋችሁ። የሉም ምን ነው ምን ነው የእምነት አባቶቻችን እንኳን ክፉ ቀን እስኪያልፍ ቤታችሁን ዘግታችሁ ተቀመጡ የተባለውን የተፈጣሪን ትእዛዝ፣ እንደው እንደ ቃሉ በፈጸሙት እንደው ነበር እምነት እኮ። አዬ ኧረ ተወኝ አውቀዋለሁ ጭንቄ ማንነት ደግሞ ለእኔ ለእኔ ለፍቅሩ አንበርብር ልታስረዳ ነው። ሰማኸኝ ወይ? ውጡ በባብና በጊንጡ ላይ ቆማችሁ ረግጣችሁ እንደ ትቢያ ንቃችሁ ትራመዳላችሁ። ወሲለን ደግሞ ገዛኛ እንወጣለን። አይ ሆድ እኮ የሆነ የሆና ድንቅ የስ ሆን እኔ ሆድ ሆድ አትበለኝ። የምን ፊት መስጠት ነው ደግሞ ለሆድ

ይብላይ ምንም አያደርገኝም ብሎ ደረቱን ለነፋው የአፈር ሰፈር ወጣት፣ እስቲ ወጣ ይብላይ። ለሌቱን ሙሉ ሆድ ያስባሰኝ እንዲሁ አንጀቴን እየበላኝ ነጋ። ጭንቄ ብር ማለት ከዛም ሰው የታለ ብለህ እኔ ጋር ደውልክና ምራቄ ሳይደርቅ እንዳልከው ሳትተፋ ከች። ምን ይላል ይኸው። አረ ገታው እስቲ፣ ሞተሩ ሞቃል፣ መንቀሳቀስ እንችላለን። ጭንቄ አፓ

በወንፊት ውሃ መቅዳት ነው። ጀለሴ ፍችን ላይ በላው በላው በላው እኮ ጭንቄ፣ እንደው ስትዘጋ ጊዜ ቀድሜ የበላው እናንተ ብሉ እኛ እንደርሳለን። ፓፓ የበይ ተመልካች እንዳይኖር ነው እኮ የተገደበው። ቴውት እንደምሄድ ውቃ። አይዞህ አውቀዋለሁ። ጭቃ ላይ ሆነህ ነው ከጭቃ ላይ የምታነሳት። እ ዛሬ ትንሽ ሚሳንደረስታነ ያ ያኔ የሷ ሳቅና ርካታ ለአንተ ብርሃን ይሆናል። ድዋይኑ ሀርቢፎር ጓሽ ከተነጋገረን ከተነጋገርን ይበቃል። ጭንቄ አሁን ውረድና ይህና እስቲ የግቢውን በር ክፈት

ጋራ ለሁለት ዓመት ተኩል ፍራንክፈርት እኮ ኖራለሁ። ኦኬ ኦኬ። አሁን አውሮፓ ውስጥ ጠንካራ ኢኮኖሚ ጡንቻ ካላቸው ግንባር ቀደም ሀገሮች አንዷ ጀርማኗ ይባላል። እውነት ሮቤርቶ፣ ባህሪኩን ላጫውት ኮልካ ውስጥ ሲሆን እዛኔ ወጣኸ፣ ወደኔ መጣኸ

ቁጥቲ ቻኮሌ ዘንቢል ሙሉ ብር ተሸክማ ሱፐር ማርኬት ነው አለ። ይገባቹ? ያኔ ሱፐር ማርኬቱ የዶሮ ስጋና እንቁላል ምናምን ልትሸምት ነው። በዛን ጊዜ እንደሚባለው ሮቤርቶ የጀርመን ኢኮኖሚ ተንኮታክቶ ነበር ነው የሚባለው

በቃ ማንም እንዳሻው እየተነሳ የሚጽፈው በ ለ በኋላ ቀይ የምናምን የኢትዮጵያ ታሪክ አይደለም። ምን ብዬ እንደምነገር አላቅም። ጀርመን ውስጥ በአንድ ሱፐርማርኬት ውስጥ የተፈጸመ እውነተኛ ታሪክ ነው። ይጠቅመናሉ። ታሪኩ ሁለት ደቂቃ ቀርቶ፣ አልተን ጀርመናዊቷ በብር የታጨቀውን ቦርሳ እግሯ ስር አስቀምጣ ከአሳው ከዶሮ፣ ከወተቱ፣ ከእንቁላሉ፣ ከቸኮሌቱ ያያነሳኝ ስለ ድንገር እኔ ነኝ አለ ሮቤርቶ፣ እኔ ነኝ አለ

አሜሪካኖ ወይስ ጀርማኖ ነው ባቂ። ያን ጊዜ አሜሪካ እንደዛሬው አትቆጠበጥም ነበር ነው የሚባለው። ብቻ ወጣ ወረደም፣ ግን ሌባው የሸሟቿ ሴትዮ ጆሮ ግንድ ላይ ሽጉጡ እንደደቀነ ፖሊሶቹ ደሪሰው አስጣሏት። ምንድን ብር የተጠቀጠቅብትን ቦርሳ አምጪ አላትና ተቀበራት። ከዛም ብሩን ቁልቁል ወለሉ ላይ ተመክተኝ፣ እንደዚህ ወለሉ ላይ እንዲህ አደረገና ከዘረገፈ በኋላ

ለሽ ከዚህ በላይ ምን ይሁን? እንዴ እንዴ፣ እግዚአብሔር ይመስገን። በልተን ትንያደረጋበት ይታል በላሽ ገዝተን የመጣ ነው። ምን ችግር አለ? አይደለም አይደለማ። ይኸውልሽ ይኸውልሽ እንዴት እንደሆነ ታውቂያለሽ? አንቺ ቀድሞንም ገበያ ወጥተሽ አታውቂም ማለት ነው። እኛ እኮ ይኸውልሽ እንዴት ነው እንደ ታ እኛ እኮ ስላልን ከሰማይ መና አይወርድልንም። ጥረህ ግረህ ብላ ተብሏል። አለቅ ኧረ ቆይ ቆይ ቆይ፣ መጣሽ እኮ ወደኔ እንደ ጀለሴ ያራርቀትሽ እንዴ በብዙ ነገር አንደኞች አይደለንም። ከኔ በላይ ሉሲ ብትኖር ኖሮ ነግርሽ ትነግርሽ ነበር። ስሙኝ ስሙኝ በተለይ አባይ ነሽ በእናትሽ አድምጭኝ። ይህች ሀገር በስሟ ጠሪያት እኮ ንቀት የሚጀምረው ስምን ከማንቋሽሽ ነው። አመሰግናለሁ። 50 እሺ እሺ ቆይ ቆይ አንዴ አንዴ እስቲ አንዴ ሁለታችሁም ተንበርከኩ። እንደሱ ታዲያ ርቀታችሁን ጠብቁና ያልኳችሁን አድርጉ። እሺ። በአንድ ጻድቅ ምክንያት አይደለም እንዲህ አለም ከንፍሩ ሀይ ዳነችው። እሱማ በጎቼም ድምፄን ያውቁታል ይላል። እስቲ አንዴ እስቲ አንዴ እልል በልሽ። አንቺ ማስክሽን ማናወልቅ ያለሽ

እዚህ ምድር ላይ ለምን እንደምንኖር ካወቀን ንጉሶችና ንግስቶች ነን። በሉ በሉ በሉ። ጓደኞቼ ይቅርታ፣ እንግዲህ እኔ ወደ ክፍሌ ልሂድና በሬን ዘግቼ መብራቴን አጥፍቼ በስውር ልጸልይ። ምክንያቱም በስውር የጠየቁትን በገሃድ የሚከፍል ፈጣሪ የሰው ልጆች ሁሉ አባት ሁሌም ይሰማናል። ሀሳብሽ እንጋረዋለሁ፣ ልክነሽ ወንድሞችና እህቶች በአንድነቱ ነው ቢጠይቁኝም እመልሳለሁ ብሏል። ታገሱ። ይሄ ጋንጩር ትናንትና ወደ ነበረበት እንጦሮጦስ እስኪወርድ ድረስ ጠብቁ። አሁን እናመሰግንሃለን በሉት እናመሰግናለን። አዲስ አበባ ከተቆረቆረችበት ጊዜ አንስቶ በሉት። አዲስ አበባ ከተቆረቆረችበት ጊዜ አንስቶ ሲጨምር እንጂ ሲቀንስ አላየንም። በሉት። ሲጨምር እንጂ ሲቀንስ አላየንም። ዛሬ ግን በሉት። ዛሬ ግን ወላድ በድባብ ትሂድ። ኮራን በሉት። ኮራን። ርቀታችን እንደጠበቃችሁ ድምጻችሁን ከፍ አድርጉና እለልታችሁን አጠብቁት። ይሄ ነበር የራበን በሉት ይሄ ነበር የራበን። ክርስቲያኑም ሙስሊሙም የኑሮ እንጂ የፖለቲካ ቁማር አይደለም። ረሃቡ፣ ልመናው፣ ምስጋናው። ርቀታችንን እንጠብቅ፣ የጀመርነውን እንጨርስ። እንጨርሷለን ተርሳለን። ነገ ሊትር ዘይት ከአንድ እጃችን ጣቶች በሚያንስ ወጪ የማንገዛበት ምንም ምክንያት አይኖረንም። ይሁላችሁ ስለ ሆዳችን እንቅልፍ ማጣታችን ተወግዱ። ስለ ትውልድ ሌት ተቀን የምንደክምም ሰዎች የማንሆንበት ምንም ምክንያት አይኖርም። እንጃ እሱን እናቶች የቋጠሯትን መቀነት በስስት እያዩ የሚመነምኑበት ክፉ ጊዜ፣ እንደ አመድ ቡን የሚልበት ጊዜ ሩቅ እንደሆነ እርግጠኛ ነኝ። አደለ፣ ቡን ያርገ። ስለ እውነት እንኑር እሺ። ቆይ ስለ እውነት ብለን እንኑር። በቀንድ ከብት ከታሪክ በዘለለ አርብተንና በልተን የምናረጋግጥ ህዝቦች እንደምንሆን የሽየን ነው የምላችሁ። እንጋባለን

አሽተ ቸስቲ አሽተተሽ ራሱ የሰሞኑ መነጋገሪያው አይደለም እንዴ? ይሄው ሽታው። ኧረ እናንተ ሰዎች እየተጃጃል ነው እባካችሁ። ሰው እንደ ማሽኑ እንደ እንዝርት ሲሾን የኔ አፍንጫ ቀዳዳዎቼ እንደ ግድቡ ተሞሉ መሰለኝ። ምንም የሚሸተኝ ነገር የለም ጓደኞቼ በጣም ይቅርታ። ኧረ እኔስ በደንብ ነው የሚሸተኝ። እንዲ አምስት መቶ ገብቶ ፈዘን ስናየው ደግሞ ሰባት መቶና ሺህ ቢገባ ማን ይከለክለው ነበር። በትክክል ሲቁራላ ማዛው አጉዶሻል። አረ ቁልቁል ሶስት መቶ ሀምሳ ያርገው። አረ ንገሩኝ፣ ፈሳሽን ባ እንጂ ፈሳሽ ዘይት ቤቴ ይገባል ብዬ አላሰብኩም ስትለኝ ነገ እነ ስንዴ፣ እነ ጤፍ፣ እነ በርበሬ እነ ነገስ በግስ ስንት እንደሚለጥፍበት ማን ያውቃል። በግ ሸምተሽ ፍየል ሊመርቅልሽ ይችላል። ድዋኛ እንኳ ወተቷ ድምጿ ይናፈቀችኝ፣ ላሜ ቦራ እንኳ ሳሎም ቤቱ ትክክለኛ የዶሮ ጩኸት እንሰማለን። ኮራ ዘና ብለን ሱፐርማርኬቶችን እንጎራደድበታለን። ይሄ ሁሉም የሚሆነው በሉ ሆነ አባይ ስለተገደበ ብቻ አይደለም፣ በሉ አባይ ከዘር ከጎሳ ከጥላቻ ስለጸዳን ብቻ ሳይሆን በሉ ያሽሹም ብለናል። ሁሉም ተርፎ ፍቅር ከሌለ ሁሉም ከንቱ ነው። በሉ ፍቅር ከሌለ ሁሉም ከንቱ ነው። ሀገር በእንቁ ተንቆጥቁጣ፣ በወርቅ ደምቃ ልጆቿ አመለካከታቸው ከጨለምተኝነት ከማናለብኝነት ከመናናቅ ከመበሻሸ ካልጸዳ ምን ዋጋ አለው? ሲስተሮችን ተያይዘን ተደጋግፈን በልዩነት አንድነትን አስቀድመን በፍቅር ከተሞላን እመኑ የአባይ ማህፀንን ልባችንም አንድ ቀን አይጎድልም። ጓደኞች ጨዋታችሁ በ በጣም ቢጠመኝም ቢመቸኝም ይቅርታ። የላባችን ውጤት የሆነው ገንዘባችን ከአቅመ ቢስነት ይልቅ ስለ ጉልበቱ የምናወገበት ጊዜ በአካፋ እየዛቁ በማንኪያ ፈት የምንልበት ጊዜ በከረባ ታንቆ በነገርና በጥላቻ ከምንተናነቅበት ጊዜ ይልቅ ሊሰበት ሊሰበክ የሚገባ እውነት ነው። እውነትና ፍቅር እርግማንን ሳይሆን በረከትን ነው የሚያመጡት።

ሜዲታ አባይነሽ የመጨረሻ ጉደኛ ሴት ናት። ማሪ ሰማሁ እኮ ሰማሁ። ገርሞኝ እንደ ምዕመናኑን ማረግ ማረግ ሲሉ እሷ የመቶ ብሩን ክብር መልሰው እያለች ትጸልይ ነበር አሉ። እልልታዋን አቀለጠችው አልኩ። አትስጊ ይወፍራል እንደ ትላንቱ ኪስን ሞላ ያደርጋል። ተባለች ያልጠራችው የእህል ዘር የለም አልኩ። ማርይ ብቻ ቁጣውን አብርደው፣ ምህረትህን አውርደው። ሆድን ለይምሰል መሸንገሉን ትተን እንደ ሰው ወተቱን፣ ዶሮውን፣ አፕሉን፣ አሳውን ሳንሳቀቅ ላጥ እያደረግን አፍሰን እንድንበላ ህሊና ስጠን። የሚሰሩ እጆች የተባረኩ ናቸው ብለሃል፣ የሚሰሩትን እጆች ባርክልን እያለች እኔ የዘለካሽ አምስት ሊትር ፈሳይ ዘይታቸውን በሲኖ አስጭነው ቤታቸው ገቧሉ እኔ ነኝ ባዩ ፖለቲከኛ ከእኔ በቀር ባዩ አክቲቪስት ማርዬ ከእኛ በቀር ሰርዶ አይብ ቀር ባዩ ፓርቲ ለምን አምስት ሺህ የገባውን ጥይት ጀግና ከሆነ ልብ ካለው አያስቀንስልንም ይህን ያሰማን አምላክ ይባላል። በእውነት በእውነት በእውነት እውነት ነው በእውነት። አቤት አቤት አቤት፣ እንዴት ደስ እንደምትሉ እንዲህ ነው የሚያትር መጠበቅ ማሪ። አቤት አቤት፣ ረቀታችሁ፣ ቡናችሁ፣ ፈገግታችሁ፣ ጤፋችሁ እንዲ፣ በአጠቃላይ ማሪ፣ እውነቴን ነው የምልህ ጎድናችሁ ናችሁ። ነ ግን እንዴት ግን ደህና ናችሁ እናንተ? እንዲ ሎሚናቴ እና እኔ እንኳን እንደጀ ሰላሙ ረግጠን የተመለስ ነው ማሪ። እንዴ ደህና ናን ደህናን። ይልቅ አባይነሽ ቆሎ ይህን ዜና ባልነግራችሁ ሰውም አታደርጉኝም ብዬ እና ፕሮግራሙን አቋርጬ እየበረርኩ ፊታችሁ ቆምኩላችሁ ነው። ተቀመጫካ ጋሼ። ይሄ ደግሞ ማነው የጋሻ የምንነበረሆ ይለኛል ወዲህ ከሆነ

ሳታ ካፊ ነው ደግሞ ነገርኝ። ኦ ማይ ጎድ ባለክስ ነው አይባልም። ይኸው ለማርዬ ዛሬ ረፋድ ላይ ከአስራ አምስት የማይበልጡ የጉዳዩ ባለቤቶች የምስጋና ፕሮግራም አዘጋጅተው ነበር። ከከከ ወቀሳም፣ ሙገሳም፣ ማግኘትም፣ ማጣትም፣ መምራትም፣ መመራትም፣ መውደቅን፣ መነሳትም ያለ የነበረ በትክክል ክብር ለሚገባው ክብር መስጠት አለብን ብለው ኦፍ ኮርስ ኦፍ ኮርስ፣ ወርቅ እኮ ጭቃ ውስጥም ሲኖር ወርቅ ነው። ደለም ፈልገው አንቀቅበው አንጥረው አሳምብረው ሲከብሩበትም ወርቅ ነው። ዕንቁንም እያዎች መሃል አትጣል እንደተባለውም ነዋ። ይህን የት እንደምታፈሰው ልታድ ብር ግድ ይላል ወይ? ዋርዬ አፌ ቁር ይበልልህ ለዛ ነው እኮ ሽልንጌ፣ በዘመኔ ዋጋ ሲወጣ እንጂ ሲወርድ አይቻል አውቅም። አለችኝ፣ ተስፋለን አለች፣ ለልጅ አለች፣ ይታየኛል አለች። እኔ ግን እንጂ እውነቴን ነው የሚለው እምዬን ነው የሚለው ማይንዷን። አድንቄዋለሽ ሽልንጌ። ምን አናድጌው ቤት በኩል መቀኛያ ይህችን አንዲት ስኒ ቡና ሽልንግ ከፍለን ለምን አንጠጣ? አሁን ደግሞ ዓለምና የኢኮኖሚ ሀዲድ ወደ ላይ ነው ከተባለ ለምን ነፍስ ወከፍ ገቢያችን ጣራ አይነቀም?

ያሬድ ኤጉ እንደ ጭንቅሎ፣ አስታውሽን በነጋ እንደ ሽልንጌ፣ መድኃኒት ገረመው እንደ ሎሚ፣ ሰለሞን አምዴ እንደ ያሲን፣ ሰላማዊት ግብረ ስላሴ እንደ አባይነሽ፣ እንግዳ ጌታቸው እንደ ሮቤርቶ። ደራሲ ሰለሞን አምዴ። ሳምንት ይቀጥላል።